ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን እነሆ። መረጃዎችን በማጋራት ቤዛዊ ታራጊ ያለሁኝ። የሀገር ውስጥ ጉዳዮቻችንን እናስቀድማለን። የወባ ህሙማን ቁጥር ከቀን ወደ ቀን በከፍተኛ ሁኔታ እየጨመረ መምጣቱን የጉራጌ ዞን ጤና መምሪያ አስታወቀ። የክረምቱን ወቅት መውጣት ተከትሎ የወባ ስርጭት እየጨመረ በመምጣቱ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የጉራጌ ዞን ጤና መምሪያ አሳስቧል። በዞኑ ባለፉት ሳምንታት የወባ ህሙማን ቁጥር በላብራቶሪ ተረጋግጦ ሪፖርት በተደረገው መሰረትም በመጀመሪያው ሳምንት 976 የወባ ተጠቂዎች የነበሩ ሲሆን በሁለተኛው ሳምንት 1509፣ በሶስተኛው ሳምንት 1829 እንዲሁም በአራተኛው ሳምንት 2905 መድረሳቸው የጉራጌ ዞን ጤና መምሪያ ኃላፊ አቶ አየለ ፈቀደ ለብስራት ራዲዮ ተናግሯል። ስርጭቱ ለመቀ ቅነስ የተሰራ መሆኑን የገለጹት ኃላፊው ወባን ለማጥፋት ዘርፈ ብዙ ምላሽ የሚጠይቅ በመሆኑና ወረርሽኙን እያዘናጋ የሚከሰት መሆኑንም አንስተዋል። ህብረተሰቡ ራሱንና ቤተሰቡን ከወባ በሽታ ለመጠበቅ የወባ ትንኝ ማጥፊያና መከላከያ መንገዶችን እንዲተገብር እንደሚገባም ተናግሯል። በኬሚካል የተነከረ የአልጋ አጎበር ሁልጊዜ በመኝታ ወቅት መጠቀም ለወባ ትንኝ መራቢያ ምቹ የሆኑና ውሃ ሊያቁሩ የሚችሉ ቦታዎችን የማፋሰስና የማዳፈን ስራዎችን አጠናክሮ መስራት እንደሚያስፈልግ ተመላክቷል። ጤና ተቋማት ተገቢውን ግብዓት በወቅቱ በማሟላትም የህክምና አገልግሎት ለመስጠት ዝግጁ ከመሆኑ ባሻገር ለህብረተሰቡ ተገቢውን ግንዛቤ በተለያዩ ቦታዎች መፍጠር አለባቸው ሲሉ አቶ አየለ ከጣቢያችን ጋር ባደረጉት ቆይታ ገልጸዋል። ስትል መባህ ወርቅነህ ዘግባለች።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 አለመግባባቶች ቢኖሩም ሚስት አርግዛ ወንድ ልጅን ትወልዳለች። ህፃኑ ከተወለደ በኋላ ግጭታቸው የተረጋጋ ቢመስልም እሸቱ ከውጭ የሚሰማው ተጨባጭ አልሆነ ወሬ መካከል የተረጋጋው ትዳር ተመልሶ በቅናት ስሜት ወደ ግጭት ማምራቱን የተገለጸው። ይሁን እንጂ በድጋሚ በተፈጠረ አለመግባባት ሚያዚያ 7 ቀን 2017 ዓም በባልና ሚስት መካከል ግጭት ተፈጥሮ ሚስት የዘጠኝ ወር ህፃን የሆነውን ጉዲና እሸቱን ይዛ ከቤት ትወጣለች። በዚህም ባል እሸቱ ነገሰ ሚስትን ተከትሎ ወደ ቤት ተመለሺ የሚል ትእዛዝ በመስጠት ሲጨቃጨቁ የአካባቢ ጎረቤት ሰምተው ሲያገላግሉ ልጄን አምጪ በማለት የዘጠኝ ወር ህፃኑን ከእናቱ ቅፍ ነጥቆ ወደ ቤት ይገባል። በዚህ ጊዜ እናት ልጄን ተቀበሉልኝ እያለች ስትጮህ የጎረቤት ሰው አይዞሽ ለሱም ልጁ ነው ምንም አያደርገውም ብለው አረጋግተውም ይዘዋታል። የአካባቢ ሰው በዚህ መልክ ነገሮችን ካረጋጉ በኋላ ጥቂት ቆይተው ባለቤቱ አነጋግረው ለማስተረቅ ወደ መኖሪያው ቤት ሲገቡ የዘጠኝ ወር ልጁን ከእናቱ ነጥቆ ስለት ባለው ብረት አንገቱን በመምታት መግደሉን ተገልጿል። የድርጊቱ ፈጻሚ እሸቱ ነጋሳ ከተማ በጨቅላ ህጻን ላይ ድርጊቱን የፈጸመበትን ምክንያት ያልተጠበቀ ወሬና ቅናት እንደሆነ በፖሊስ ቁጥጥር ስር ሲውል በሰጠው ቃል አረጋግጧል ሲሉ አቃቢ ህግ ሰኝነ ሞምሳ ገልጿል። ፖሊስም የምርመራ መዝገቡን በህፃኑ አስክሬን ምርመራ መዝገብና በወቅቱ በነበሩ ሰዎች በማጠናከር ለአቃቢ ህግ ልኳል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 539 በከባድ የሰው መግደል ወንጀል ክስ መስርቷል። በአቃቤ ህግ የተከፈተውን የክስ መዝገብ የተመለከተው የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤትም ጥቅምት 10 ቀን ስምንት ዓመተ ምህረት በኋላ ችሎት ተከሳሽ እሸቱ ነገሰ በምንም መንገድ ከሰው ልጅ በማይመነጭ ጭካኔና ኖረኛ በሆነ መልኩ ራሱን መከላከል የማይችል ህጻን ጨቅላ ልጁን መግደሉን አደገኛነቱን የሚያሳይ በመሆኑ በ22 ዓመት እስራት እንዲቀጣ ተወስኖበታል። ወደ ባህር ማዶ መረጃችን ስንሻገር ወደ ማሊ እናቀናለን። ማሊ በነዳጅ እጥረት ሳቢያ በሀገር አቀፍ ደረጃ ትምህርት ቤቶችን ዘግታለች። ማሊ በቀጠሉ የነዳጅ እጥረት ምክንያት በሀገር አቀፍ ደረጃ ትምህርት ቤቶችን ለሁለት ሳምንታት ማቋረጡን የሀገሪቱን የትምህርት ሚኒስትር አስታውቋል። ሚኒስትሩ አማዶዌ ሳቬኔ በመንግስት ባለቤትነት ስር የሚተዳደረው የህዝብ ቴሌቪዥን ኦርቲም እንደተናገሩት በምዕራብ አፍሪካዊቱ ሀገር የሚገኙ ሁሉም የትምህርት ተቋማት ከጥቅምት 27 እስከ ህዳር 9 ባለው የነዳጅ ቀውስ የተነሳ የመማር ማስተማር እንቅስቃሴዎችን ያቆማሉ ሲሉ ተደምጧል። ሳፌኒ ትምህርት ቤቶች ከህዳር አስር እንደገና እንዲከፈቱ መርሃ ግብር ተይዞላቸዋልም ብለዋል። ማሊ ለሳምንታት ያህል ነዳጅ የጫኑ ታንከሮች የሚያስተላልፉ መንገዶችን በታጣቂ ቡድኖች በመዘጋታቸው በተለይም በዋና ከተማ ባማኮ ላይ የነዳጅ ቀውስ ገጥሟታል። በነዳጅ ማደያዎች ረጃጅም ሰልፎች የተፈጠሩ ሲሆን የህዝብ ማመላለሻና ሞተር ሳይክሎችም ታክሲዎችም በከፍተኛ ሁኔታ ተስተጓግሏል። ይህም ባማኮ በተለምዶ በተጨናነቀው ጎዳናዎች ላይ ከወትሮ በተለየ ጸጥ እንዲል አድርጓል። በመዲናዋ የሚገኙ ከፍተኛ የትምህርት ተቋማትም በነዳጅ እጥረት ሳቢያ ተማሪዎችና መምህራን ግቢ መድረስ ባለመቻላቸው ትምህርታቸውን ለማቋረጥ መገደዳቸውን ተናግሯል። በባማኮ የሚገኘው የአሜሪካ ኤምባሲ አርብ ባወጣው መግለጫ አስፈላጊ ያልሆኑ የዲፕሎማቲክ ሰራተኞች ና ቤተሰቦቻቸው ማሊለቀው እንዲወጡም አሳስበዋል። ለዚህ ምክንያቱ የነዳጅ እጥረት እና የጨመረ በመጣው ደህንነት ስጋት መሆኑን አስታውቋል። ኤምባሲው ከባማኮ ውጪ መደበኛ ወይም የድንገተኛ ቆንስላ አገልግሎቶችን መስጠት እንደማይችል ገልጾ ወደ ማሊ የሚደረጉ ጉዞ ላይ ያወጣው ማሳሰቢያ አሁንም እንደቀጠለ ይፋ አድርጓል። የዮርዳኖስ ንጉሥ ዓለም አቀፍ ወታደሮች የጋዛን ሰላም ማስከበር አይፈልጉም ሲሉ አስታወቁ። በትራምፕ የተኩስ አቁም እግድ ከተሰማሩ ሀገራት የጋዛን ሰላም እንዲያስፈጽሙ መጠየቃቸውን እንደማይቀበሉ የዮርዳኖሱ ንጉሥ አብዱላህ ተናግሯል። በዩናይትድ ስቴትስ ፕሬዚዳንት ትራምፕ ባለ 20 ነጥብ የሰላም እቅድ መሰረት የአረብ ሀገራትና ዓለም አቀፍ አጋሮች በጋዛ ላሉ የፍልስጤም የፖሊስ ኃይሎች ስልጠና ድጋፍና በዚህ ዘርፍም ከፍተኛ ልምድ ካላቸው ከዮርዳኖስና ከግብጽ ጋር ምክክር በማድረግ የማረጋጋት ስራዎችን እንዲሰሩ የሚያስችል ነው ይላል። ሀማስ ትጥቅ ፈቶ የግዛቱን ፖለቲካዊ ቁጥጥር መተው ይጠበቅበታል። ዮርዳኖስና ግብጽ የፍልስጤም ጸጥታ ኃይሎችን ለማሰልጠን ፍቃደኞች መሆናቸውን የዮርዳኖስ ንጉስም ተናግሯል። ሰላም ማስከበር የአካባቢ ፖሊስን ፍልስጤማውያንን የዮርዳኖስና ግብጽ በብዛት ለማሰልጠን ፈቃደኞችም ናቸው። ነገር ግን ይህ ጊዜ የሚፈጅ ነው። በጋዛ ዙሪያ በጦር መሳሪያ የተዘዋወርን የምንሮጥ ከሆነ ያ የትኛውም ሀገር መሳተፍ የሚፈልግበት ሁኔታ አይደለም ብለዋል። የንጉሱ አስተያየት በሀማስ ና ስራኤል ወይንም በሀማስ ና በሌሎችም የፍልስጤን ቡድኖች መካከል የቀጠለው ግጭት ከአሜሪካ ናም ከሌሎችም አገራት የሚነሳውን ስጋት የሚጋራም ነው። ንጉስ አብዱላህ የዮርዳኖስን ጦር ወደ ጋዛ እንደማይልኩ ተናግረዋል። ምክንያቱም አገራቸው ለሁኔታው በፖለቲካው ረገድ በጣም ቅርብ ነች። ከዮርዳኖስ ህዝብ ውስጥ ከግማሽ በላይ የሚሆነው የፍልስጤም የዘር ሀረግ ያለው ሲሆን ባለፉት አስርት አመታት ከእስራኤል ጋር በነበረው ጦርነት ሸሽተው ሁለት ነጥብ ሶስት ሚሊየን ፍልስጤማውያን ስደተኞችን ወደ ዮርዳኖስም ገብተዋል። የተከብራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ይህን ይመስል ነበረ። መረጃዎችን በማጋራት ቤዛዊ ታራጊ አብራችሁ ቆዩኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ሁሉ